ቋይ ቋይ እኔ የምላችሁ አንድ ጥያቄ ልጠይቃችሁ። ልብ ነው ትክክል ወይስ አይምሮ አይምሮ የሚላችሁን ነገር አድርጋችሁ ደስተኛ ናችሁ? እስካሁን ድረስ የምትጸጸቱበት ነገር አላደረጋችሁም ወይስ ልባችሁ የሚለውን ነገር አድርጋችሁ ነው የምትጸጸቱበትን ነገር ማለት አሁን ላይ የሚፀጽታችሁ ነገር አለ፣ ልባችሁ ምራችሁ ነገር አድርጋችሁ? ይህን ጥያቄ ኮሜንት ጋር አስቀምጡልኝ። በተጨማሪም እነዚህም የሚያማምሩ ጫማዎች ከጀርባ ያሉትን ከፈለጋችሁ አዳማ መብራት ቴሌ ጋን ያለ ነው። ስልካችን ባዮ ስር አለላችሁ፣ ቴሌግራም ፕሮፋይል ስር ማለት ነው። እዛ ላይ ገብታችሁ ደውሉልን። የፈለጋችሁትን ያህል ጫማ ማዘዝ ትችላላችሁ። የወንድም የሴትም አለው የህፃናት አለው። እስከ 49 ቁጥር አለው። የምትፈልጉት ክለር አለው። ደግሞ ብዛት የምትፈልጉ ካላችሁ በደርዘን ሂሳብም ከኛ ወስዳችሁ ማስረከብ የምትፈልጉም ካላችሁ እንደዛው በውስጥ አዋሩን በፍሬም ከፈለጋችሁ አለን የፈለጋችሁትን ያህል ማዘዝ ትችላላችሁ ማለት ነው። እንደነገርኳችሁ አዳማ ምራት ቴሌግራም ያለሁት እንደተለመደው ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንዳድረሱ ፎሎ አላደረጋችሁ ፎሎ አድርጎ አወዳችኋለው። በጣም በጣም ባይ